ሰላም ሰላም፣ የናታን እንዲሁ ተከታታዮች እንዴት ናችሁ? ዛሬ አንድ ሪሲቨር መጥቷል። ሪሲቨር ምንድን ነው ችግሩ የሚለውን እስኪ እናያለን። ያለን ሪሲቨሩ ላይፍ ስታር ነው የመጣው እንደምታዩት። እስኪ ፓወር ሰጥቼ ልሞክረው። ሪሲቨራችን የምታዩት ምንም ላይት የለውም ጸጥ ጸጥ ብሏል። እስኪ ምንድነው የሚለውን እስኪ እያንዳንዱ እናያለን ሪሲቨሩን በዚህ መልክ ፈትቼዋለሁ። ምንድነው እንግዲህ ሪሲቨር ሴክሽኖች አሉት ፓወር ሴክሽን አለ፣ ሜን ቦርድ ሴክሽን አለ፣ ዲስፕሌይ ሴክሽን አለው። ስለዚህ እነዚህ ሶስት ሴክሽኖች እንግዲህ ስለ ሪሲቨር ለመስራት ሴክሽኖችን ማወቅ ያስፈልጋል። ፓወር ሴክሽን ምንድነው ሜን ቦርድ ሴክሽን አለ እና ዲስፕሌይ ቦርድ ሴክሽን አለ። ስለዚህ እንደምታዩት እዚህ ጋር ችግሩን አገኘሁት ፓወር ቦርዱ ላይ ነው። እንግዲህ ፓወር ቦርዱ ላይ እንደምታዩት እዚህ ጋር ካፓስተሩ እንደምታዩት አብጧል። አብጧል እዚህ ጋርም እንግዲህ በደንብ ከታያችሁ የካፓስተር ነው እንግዲህ እንደምታዩት ፈንድቷል። በዚህ ኬዝ ነው ይሄ ሪሲቨር ጸጥ ጸጥ ብሎ የመጣው ማለት ነው። በዚህ ሪሲቨርን ሌላ ተመሳሳይ በመተካት ያው መቀየር ይቻላል። የሚለው ምንድን ነው አስር ቮልት አንድ ሺህ ማይክሮፋራድ ይላል። የአስር ቮልት አንድ ሺ ማይክሮ ፋራድ ነው እንደምታዩት። ስለዚህ ይህን በቀላሉ በመቀየር ሪሲቨራችን ወደ ነበረበት መመለስ ይቻላል ማለት ነው። እንግዲህ እንደምታዩት ይህ ነው ችግሩ ነበር። ኖርማል እንግዲህ ፈልጌ ይህን በመተካት ሪሲቨራችን ፏፈሽ ያደርገዋለሁ። ስለዚህ አስር ቮልት እየፈለኩ ነበር። አሁን እንደምታዩት እዚህ ሲአርቲ ቲቪ ቦርድ ላይ አግኝቷለሁ ስለዚህ በመንቀል በቀላሉ መቀየር ይቻላል። እዚህ አስር ቮልት መቶ ማይክሮ ፋራድ ይላል። ስለዚህ በራሱ ነው መጠቃት ያለብን የተበላሸው ሚያ ስለሆነ የተበላሸውን እንደውም አሳያቸዋለሁ። አስራስድስት ቮልትም ካገኘን መቀየር ይችላል፣ ምንም ለውጥ አይመጣም። ስለዚህ የተበላሸው ካፓሲተራችን እንግዲህ እንደምታዩት ይህን ነው የሚመስለው። አስር ወልት አንድ ሺ ማይክሮፋራድ ነው የሚለው ለምታየው በዚህ መልኩ ነው እንግዲህ የነፋው የካፓስተር ለዚያውን ሪሲቨር ችግራችን አግኝተናል ማለት ነው። ስለዚህ በመቀየር እንግዲህ እንደምታዩት ተመሳሳይ ናቸው እ። ስለዚህ በቀላሉ ያው መስራት ይቻላል ነው እንግዲህ እንድንላችሁ። ስለዚህ እንደምታዩት ይሄ ነው እንግዲህ ካፓስተር ነው እንግዲህ የምቀይረው። እንደምታዩት ይሄኛው እንግዲህ የተበላሸው ካፓስተር ነው እንግዲህ። አሁን እስኪ ቀይሬ ሪሲቨራችን አረጋታለሁ። አሁን በዚህ መልኩ በይጅ ጨርሻለሁ። እንደምታዩት አሁን ዲሲቨሪን እንደዚህ አድርጌ ያልኩት፣ ስለዚህ ምንድነው ከ ካፓስተሩን ከበየዳችሁ በኋላ ምንድን ነው እንደዚህ ማጽዳት አለባችሁ። ምክንያቱም ክሊን አፕ እንግዲህ መስት ነው፣ ከሰራችሁ በኋላ ሲሰሩም ሲጀምሩም ያው ክሊን አፕ ታደርጋላችሁ። እንግዲህ ባለሙያ ከሆናችሁ ታውቁታላችሁ። ለጀማሪዎችም ምክንያቱም ሊዶች ስትበይዱ አንዳንዴ እንትን ሾርት ሊያደርግባችሁ ስለሚችል በደንብ ቦርዱን ማጽዳት እንዳለባችሁ ለማሳያችሁ። አሁን ጨርሻለሁ። ግድ ወደ ነበረበት ይመለሳል ማለት ነው። የምታዩት እንደዚህ በታዘን አርጌ ዋለሁ። ይው ለቀረጻ ስለማይመቼ ነው፣ ፓውዝ እያረኩ እንሰራላችሁ። ሪሲቨራችን ሰጥቻለሁ አሁን እንደዚህ ሆኗል። ያው ፈታ ብሏል ማለት ነው እንደምታዩት ነው። እንግዲህ በቀላሉ በመቀየር እንደዚህ ፈታ አድርጌ ካስተመሮችን አስደስታችኋለሁ ማለት ነው። ስለዚህ ማንኛውም ባለሙያ ወይም ጀማሪ ስትሆኑ፣ እስፔሻሊ ለጀማሪዎች ባለሙያ ስለምታውቁት መጀመሪያ ምን እንደተበላሸ አንድ ኮምፖነንት ለመስራት ምን ሆነ የተበላሸው፣ የሚለውን መጀመሪያ ፓወር ታውስ ሴክሽኑ ላይ ወይስ ሜን ቦርድ ላይ ነው ወይስ ዲስፕላይ ላይ። አብዛኛው እንግዲህ ሜን ቦርድ ላይ ነው፣ እንታይ ሚኒ ፓወር ቦርድ ላይ ነው ችግር የሚያጋጥመን። ሪሲቨር ሌላም የፕሮግራም ፕሮግራም ችግር የሚያጋጥም ይችላል። ኔትወርክ ሴክሽንም አንዳንድ ችግር ሊገጥም ይችላል። ስለዚህ የት ላይ ነው ማለቱን መጀመሪያ ቼክ አድርጋችሁ ነው እንግዲህ ጥገና በ ትሪያል እንዲረር መሰራት አይቻልም። መጀመሪያ ፐርፌክት መሆን አለበት። ጥገና ለመስራት አጫጭር ስልጠናም መውሰድ ያስፈልጋል። እንግዲህ በዘወይ እንግዲህ ኤሌክትሪካልና ኤሌክትሮኒክስ የሚባል እንግዲህ የምታውቁም ታውቃላችሁ። ኤሌክትሮኒክስ ምንድን ነው? ኤሌክትሪካል ኤሌክትሪካል አብዛኛውን ጊዜ በልምድ የሚሰሩ አሉ። እንግዲህ ሲንግል ፌዝ ላይ ብዙም ችግር ሊያመጣ ይችላል። በት ኤሌክትሮኒክስ ግን እያንዳንዱ ኮምፖነንት ማወቅ ያስፈልጋል። ስለ ካፓስተር ዳይወድ አለካክ ምክንያቱም ይሄ ትምህርት ያስፈልገዋል። በይዘው የሁሉም ትምህርት ያስፈልገዋል። ግን አሁን ኢንስታሌሽን በልምድ የሚሰሩ አውቃለሁ። ነው ግን በልምድ ነው ነው እንድትሰሩን ያልመክርም የኤሌክትሪክ አደጋ ስለሚፈጠር ሶ አጫጭር ሾርተርም ስልጠና ብትወስዱ ያዋጣችኋል። እንግዲህ መሰልጠን የምትፈልጉ ደግሞ ኢንቦክስ ላይ ያስቀምጡልኝ። ሪሲቨር ጥገና፣ ቴሌቪዥን፣ ፍሪጅ ሌሎችንም፣ እነዚህ ጂፓስ እና ዲሽ። ስለ ዲሽ መሰልጠን የምትፈልጉ እንግዲህ በፊት ላይ መቆይ አስለጥን ነበር ባለው ሁኔታ ነው። አሁን ስልጠናውን አጫጭ ስልጠናውን ያቆምኩት አሁን ኮምቦልቻ ላይ ነው የሚገኘው። ኮምቦልቻ እንግዲህ የራሴን ስራ እየሰራሁ ነው። እንግዲህ ለምታውቁኝም ማታውቁኝም ይኸው ቴክኒክ እና ሙያ አሰልጣኝ ነኝ፣ ኢንዱስትሪ አላሰልጣኝ ነኝ። አሁን እንግዲህ ወደ ራሴ ዘርፍ በጎን ተሰማርቼ ነው የምገኘው። ስለዚህ መሰልጠን የምትፈልጉ ኮምቦልቻ ሜትሮሎጂ አካባቢ ነው ያሁን ጥገና እየሰራ ያለው አጠቃላይ ኤሌክትሪካልና ኤሌክትሮኒክስ ጥገና ነው ምሰራው። እንግዲህ ኤሌክትሪካሉንም ኤሌክትሮኒክስን ጥገና መሰልጠን፣ ሞባይል ጥገና፣ የፍሪጅን አጠቃላይ ሁሉ ነው እየሰራው የምገኘው። እንግዲህ በደም ባለሙያ መሆን የምትፈልጉ ሰዎች መጣችሁ መመዝገብ ትችላላችሁ። ተወሰነ አንድ አስር ሰው ካገኘው ወይ ስልጠና ጀምራለሁ። ጀመራል እንግዲህ አንዳንድ ስለ ክፍያ የምትጠይቁኛላችሁ፣ ክፍያ ችግር የለውም መጠን በስምነት ኢንስታሌሽንም ይፈልጓሉ። አሁን ቲቪ ጥገናም ይፈልጓሉ። ሌሎችንም ጥገና እንግዲህ በየዘርፉ ለምሳሌ ኢንስታሌሽን የሚፈልግ ኢንስታሌሽን ሰልቱን መውጣት ይችላል። አሪፍ ባለሙያ ሆኖ ስለ ስሪፌዝ ኢንስታሌሽን፣ ሲንግል ፌዝ ስሪፌዝ ላይ አሁን አብዛኛው ሲንግል ፌዝ ላይ የሚችሉ ስሪፌዝም እንግዲህ እነሱን ሌላ ስለ ፔልስ የምትፈልጉ እነዚህ ሞተር ኮንትሮል ሲስተም እሱን የምትፈልጉ አሰለጥናለሁ። ኢንቦክስ ላይ ኮሜንት አድርጉልኝ። ስልጠና ነው ጀምራለሁ፣ ማለት ነው። ይሄ ነው ዛሬ እንግዲህ የሰራውላችሁ ካስተመሪን ዛሬ በጣም ደስ ብሎታል። አጋጣሚ እኔ ወደ ሌላ ስራ ሄጄ እንግዲህ የመንግስት ስራ ደም ስራ ታውቃላችሁ፣ ወደዛ ወደ ዛ ሄጄ እና አልተመቸኝም ነበር። ሶስት ቀን ነው እንግዲህ ቲቪ ተዘግተው የሰነበቱት ማየት አልቻለም ነበር። ዛሬ እንግዲህ ልጆቻቸው ዛሬ እንግዲህ ወስዶሪ ሲበራቸው ዘና ይላሉ ማለት ነው። ስለ ተከታተላችሁኛ አመሰግናለሁ።